ምንም አናረግም እ ለምንል ሳክሰኛ ወንዶች ተጻፈ ግጥም ውሸት ቢኖረው መልክ ገጽታ ቢታደል ቅጽበት ጊዜያ ውስጥ ድምኛኑ ለመምሰል እ በእኔ ሁንብሽ ምንም አናረግም እስኪ ማል እስኪ እናቴ ትሙት እንቁላል ስትገዛ አልሰብርም በለው ውስጡ ያለውን ጫጩት። እኛ አይደለንም ወይ የደስታ ተገዢ የስሜት ምርኮኛ ሁሉ አካል እሺ ቢል እሺ ማይላል አርፎ የማይተኛ የኔት አምነሽ አውቀሽ ግቢ ከሶፋው ከፍራሽ ወይንም ከወለሉ አናረግም ማለሽ ወራጇ ሲወስድ ያሳስቃላሉ። እኔ ባለኝ እውቀት በገባችን አቅም አዳምና ሄዋን ባልጋ ተገናኝተው አዳም ችሎ አያውቅም። ለምን ሌባኮ ተይዞ ዱል ላይ ጠየቅ። ከወንዶች ደስ የምትለኝ ሳክስ እናቴን ትመስያለሽ። በፍቅር ሊነጠፍ የእናትነት ካባን በልብሽ ቢስልም የትኛዋም ቆንጆ እመይኝ የእናት እናቱን አትመስልም። ኧረ ምን ነክቶሻል? ሲጀመር ስታጠቢያይቶሻል አቅፋ ያላስገሳች ያላዘለች ንስት ባቻ እንዴት ትጠራ ከሙዙር ንግሥት። እንዳይደብርሽ ተፈጥሯዊ ነው፣ አንቺ ምድሜ ሰጥቶሽ ከሰመመን ዓለም በዚህ ሁነታ ያንቃሽ። የወንድ ልጅ እናት ለመሆን ካበቃሽ፣ ልጅሽ ሺህ ፍቅረኛ ይዞ ሁሉም ቢያብዱለትም ከእነሱ አንዳቸውም አንችን አይመስሉትም። ወንድ ልጅ ወንድ ነው፣ ምንስ ሞኝ ቢሆን እስከዚህም አይከስርም፣ ያፈራውም ማፀና አያወዳድርም። የኔ ቆንጆ ትኩር ብዬ ሳይሽ እናቴን ትመስያለሽ ያለሽ እንደሆነ እዛ ቺንቁ ሄዋን ፈጣሪ በሚያውቀው ሴት መሆንሽ ብቻ ቢያመሳስልሽ ነው። እኔን ለማግባት ምን አለ ላልሹው ልጅ የተጻፈ ግጥም እያየሽኝ ስንኝ ስሞ ነጭር ባለኝ ትንሽ አቅም ምን አርግ ነው ምትይ? ገጣሚ ቃል እንጂ ጥሪት ይዞ አያውቅም። ሰላሳዎቹ ላይ በሁለት እግሬ ቆሜ ቤት ባይኖረኝ እንኳን ቤት ይመታል ግጥሜ። አለኝ ብዙ አንጓ አለኝ ብዙ ሀረግ አይበቃም ወይ ይወዴለ ልብሽ ማዕረግ ሲረብሽ ቤት መምቻ ሲጠማሽ ቤት መድፊያ ሰንጎ መገና አለኝ ሲበርድሽ ማቀፊያ ላስፔዛሽ የወል ቤት ተቀማጭ ሎሬት ቤት ይዤ የምጠብቅሽ አንቺ ልቤ ንግሥት የስሜቴ መቤት ስታረግ ዣንታራም ስትወልጅ ተቀበል ሳጠምቅሽ ኖራለሁ በጃዝ ግጥም ጸበል፣ የሚደብርሽ ቀን የራብስን ቃለኝ የሳድስ ጋጋታ ሰምና ወርቃለኝ በቆንጆ ራት ፋንታ እረኛው ምን አለ እየተባባልን በቀለም ምጣኔ ካደርን ከዋልን ምን ትፈልጊያለሽ? አታብዢ አጣብሽ ምክንያት አስደርድሪ ሰበብ እስኪያው ማን ሙት አያኖርሽ ሞይ ይሄው ሁሉ ጥበብ